እኔ ለሀገሬ እሞታለሁ ፎሎ ብቻ ጋይስ ጋይስ ጋይስ ፎሎ አንድ ነጥብ አራት ይታየኛል ፎሎ ብቻ ነው እንፈልገው እ ዴዚዬ እንዴት ነሽ ታዲያ ሰላም ነው ሁሉ ሰላም ሁሉ ሰላም

ፎሎ ጋይስ ጋይስ ፎሎ ፎሎ ዴዚ ያር ይና የኔ እህት የኔ እህት አው ቤተሰብነን ከዴዚ ጋር ጋይስ ጋይስ ፎሎ አርጉኝ። ፎሎ ፎሎ ብቻ ነው የምፈልገው ከናንተ የሚጠበቅብኝ፣ ፎሎ ጋይስ ጋይስ አው ፎሎ ከዛ ደግሞ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል።

ሺ ጉዳይ ቢደረደር ድንግር ቢልኔ ነገር ላንቺ የሚሰሰት ነፍሴን እስከ መስጠት በፍቅር ስም ቃል ገባለው ዘላለሚን ወድሻለው። ጎበዝ ጎበዝ ፎሎ ፎሎ ብቻ ነው ፎሎ አርጉኝ። ጋይስ ጋይስ ጋይስ አንድ ነጥብ አራት ይታየኛል። ፎሎ ፎሎ ጋይስ ፎፎሎ ፎሎ አዎ ፎሎ ጋይስ፣ ለእናንተ እማልሆነው ነገር የለም። ፎሎ ብቻ ይኸው፣ ፎ ፎፎሎ ፎሎ ፎሎ ፎሎ ነው የምፈልገው። ፎሎ ብቻ ጋይስ ጋይስ፣ ፎሎ አዎ። ዴዚ ቤት አንድ ነጥብ አራት ሰው ይታየኛል። ፎሎ አድርጎኝ በቃ፣ ወዳጆች የናንተ ብቻ ታውቃላችሁ። ዴዚ አር እና ዴዚ ፎሎ ፎሎ ብቻ ከእዛ ደግሞ

አያነ ከተዋወቅን ራሱ እኮ ሁለት ዓመት ሆነ። በሁለት ዓመት ውስጥማ ማየው ትግርኛ ያለች ገልብጠሽ ሽኮር ሽኮር ነው።

ሁሉም ፎሎ ማረግ ይፈልጋለሁ። አሁን ውድድር ነው ማረጋችሁ።